ሰላም ሰላም ጤና ይስጥልኝ። ውድና እየተከበራችሁ የሳራ ዘናው ቻናል ተከታታዮች እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በእያላችሁበት የዓለም ዳርቻ የክርስቶስ ሰላም ብዝት ይበላችሁ። ለሳራ ዘናው ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የደውል ምልክቱ መንካታችሁን አትርሱ። ቤተሰብ የሆናችሁ ደግሞ ወዳችሁና ፈቅዳችሁ ስለምትከታተሉ ከልቧ አመሰግናለሁ። እግዚአብሔር ያክብርልኝ። የሳራ ዛና እንደታወቀ ቻናል ከዘረኝነት ከሃይማኖት የጸዳ ሁለገብ ቻናል፣ አንዳንድ እንግዶችን የምንጋብዝበት ፍራንክ የምናደርግበት እንዲሁም ደግሞ የምንችላቸው ምግቦችን የምናካፈልበት ቻናል ስለሆነ በቀላሉ መቀላቀል ትችላላችሁ። አስተያየታችሁ አሰራችሁ ቀበላለሁኝ፣ በኮሜንት አስቀምጡልኝ። ድጋፋቸው ያስፈልገኛና ቻናሌን አሳድጉልኝ። ዛሬ እንግዲህ ሰሞኑን ቪዲዮዎች እየለቀቅ ያለሁት ይሄ ሳውዲ አዋጅ በወጣበት በሱ በተመለከተ ነው። እሱም ምንድን ነው እኔም ያው እየተንቀሳቀስኩኝ ስለሆነ ስለሆነ ባለጉዳዩ እኔም ስለሆንኩኝ የማየው ነገር እና እዚህ ሚዳው ላይ በተለይ በቲክቶክ ዓለም የሚወራው አንድ አደለም እህቶቼ፣ እንደኔም አታቁ ትኖራላችሁ ምናምን ብዙ ኢንፎርሜሽን የእውነተኛውን ኢንፎርሜሽን የማታውቁ ልጆች ትኖራላችሁ እና ዝም ብላችሁ የነገሯችሁን ሁሉ ሴብ እያደረጋችሁ ያላስፈላጊ ወጪ አውጥታችሁ እንደገና ወደኋላ ኋላ ከመጎተት ወይም ወደኋላ ከመመለስ ይሄንን አዋጁን ተመልክቶ ምን ምን ያስፈልጋል የሚለው መጀመሪያ እንትን ማለት አለብን፣ መጠየቅ፣ እውነተኛ መረጃ ማግኘት አለብን። እሱ ምንድን ነው? አሁን ሊቃማውን ለማሰራት የሚያስፈልገው የ የፓስፖርቱ ዱኩልያ እና ከዛ ደግሞ ያንን ስቦ ደግሞ እንትን የድሮን እየተሰራላችሁ የድሮን ከፊላችሁን ሊቃማውን ፕሪንት ነው ተብሎ ነበረ ማለት ነው እንጂ ፓስፖርት ኦሪጅናሉ ፓስፖርት እንደማያስፈልግ። ኦሪጅናሉ ፓስፖርት የሚያስፈልገው አገር ስንገባ ብቻ ነው እንጂ ከዛንጭ ሊቃማ ለማስተካከል ወይም ሊቃማ ለማሰራት ፓስፖርት እንደማያስፈልግ ነበር የሰማ ነው ለራሴ የሰማሁትና ፕሮሰሱን የጀመርኩት ማለት ነው ግን ያ እንደተባለው አይደለም እንደተባለው አይደለም ምንድን ነው እንዴት ነው እንዴት ነው ለፓስፖርቱ ሳይየስ ሊቃማ ሊመታ የሚችለው ነው ያሉኝ ማለት ነው አሁን ሊቃማዬን ላሰራ ሲሄድ ክፍያው ሁሉም ነገር ካለቀ በኋላ አንቺ ፓስፖርት ሽን አለኝ። ፓስፖርት ደግሞ ከኢትዮጵያ የተሳበውን ይዤ ሲሄድ ሳሳየው፣ ይሄ ምን ትሄ ነው? በዚህም አይሆንም ዋናው ዋናውን አንጭ አለኝ። አስባችሁታል እንግዲህ ስንት ሺህ ብር አሁን ተከፍሎ። እኔ አሁን አስራ አንድ ሺ ብር ነው የሰጀቤ ከከፊል ውጭ። ግን እግዚአብሔር ይመስገን ምንም ነገር ያወጣሁት የለም። ሰዎች ናቸው ያሰሩልኝ እና እኔ መክተብ ጄ ሰውዬ መክተቡና ሰውዬ በስልክ እየተነጋገሩ ነበረ። እንትን እየተደዋወሉ እንትን ፕሮሰሱን እየሞሉት ያሉ እና ፕሮሰሱን ሁሉንም ሰርተው ሊቃማው ተሰርቶ አብቅቶ ግን ሊመታ ሲል ፓስፖርት አንጭ ተባልኩኝ። ከዛ ፓስፖርት የለም፣ ግዴታ አይደለም ብለው ብለው የለም ወይ ፓስፖርት ሊቃማ ለማስወጣት አያስፈልግም ብለዋል ብዬ መክተቡን ስጠይቀው ስሚ አለኝ። እኔ መንግስት ያስቀመጠኝ የምሰራ ሰው ነኝ፣ እንደዚህ ተሽለክልኮ ለሚሰሩ የሚሰሩት ጋር እንዳትመድቡኝ። ያለ ፓስፖርት የትም ቢሆን ትክክለኛ ህጋዊ መሰራት አይቻልም ያለም ማለት ነው። ምናልባት እንደዛ የሚሰሩ ካሉ ተጠንቀቁ፣ ማሰራት ትችላላችሁ። ግን እኔ እንደዛ ልሰራ እንዴት ነው ያለ ፓስፖርት ሊቃማ ሊመታና በጣቃው ሊሰጣቸው የሚችለው እና ያለኝና አሁን አስባችሁታል። በራሳችሁ ብር ከፍላችሁ እንደዚህ ይሰጣል ፓስፖርት አያስፈልግም ተብላችሁ ስንት ሺ ብር ከፍላችሁ ብትካዱስ? አሁን እኔ ለምሳሌ በካሽ ብሩንስ ከፍላችሁት ቢሆንስ? እኔ አሁን ያው ስበርሳቸው ሳውዶች እርስ በርሳቸው ስለሚተዋወቁ ይሄ ብር እንኳን ፓስፖርቱ የማይወጣልኝ ቢሆን ሰውዬው ወደ ሰውዬው ተመላሹ ይሆናል። አንድ ማለት ነው። ግን እኛሳ ዝም ብለን በደላላ በሰው መጥቶ ከሆነ ይሄ ብራችሁ ኪሳራ ነው የሚሆነው። ሁለተኛ ደግሞ ምን ነገር አለ መሰላችሁ፣ 17 አመት፣ 15 አመት፣ 16 አመት እዚህ ሀገር የመጣችሁ የሆናችሁ ሳውዲ ከመጣችሁ ወይም ፓስፖርቱን ከወጣችሁ ካወጣችሁ 16፣ 17 አመት የሆናችሁ ሳውዲ እዚህ ኤጀንሲ እንደማይወጣ ነው የነገሩኝ ማለት ነው። አይወጣም። ለምን እንዴት በሉኝ። እንዴት ብላችሁ መጠየቅ ትችላላችሁ። አሁን እኔ ለመጀመሪያ ሄጄ ነበር እዚህ ሄጄ ፓስፖርት እኛ ዚ ሳውዲ ጅዳ ቆንስላ ሄድኩኝ። ሲሄድ ከዛ ያሳብኩበትን ሁሉን ሄጄ ሄጄ ፎቶ ተነሳ፣ ጉርድ ፎቶ ኮቢ አደረኩኝ፣ ተመዘገብ ፎርሙንም የሚሞላውን ሞላሁኝ። ከዛ ፓስፖርቴን ሲያዩት መለሱ፣ ማለት ነው። ምክንያቱም ይሄ አሁን ያለው ኮምፒውተር የድሮውን እየሰራው አይደለም። ብርሽን አትክፈይ፣ ሲደወልልሽ ትመጫለሽ። ግን አሁን ብር ከፍ ተቀብለንሽ ብትሄጂ ምናልባት እኛ እዚህ የሚሰራ እንኳን ካልሆነ ብርሽ ተመላሽ አይሆንም። ስለዚህ ስም ተመዝግበሽ ብቻ ትሄጃለሽ። ሲደወልልሽ፣ እግዚአብሔር ረርቶሽ ሲደወልልሽ ከመጣሽ ከተደወለልሽ ያንቺ ይሰራል ማለት ነው። ካልተደወለ ግን ያንቺ አይሰራም ነው ያሉኝ ነበር ማለት ነው። እሺ ብዬ ተመዝግቤ ሄድኩኝ። ተመዝግቤ መጥቼ ለካ እግዚአብሔር ረርቶኝ የኔ የሚሰራ ነበር፣ ደውለውልኝ ነበረ ነበር ያውን አንዳንድ አንድ የማላቃቸውን ስልኮች ስለማላነሳ በራሴ ስተ አላነሳ ቀረሁኝ ይሄ ከዛ አላንሰውም ደግሞ ችላም ብየዋለሁ እንጂ እውነት ለመናገር እኔ ፎከስ ያደረግኩት ሊቃማ መያዙ ላይ ነው እንጂ እንደዚህ ፓስፖርቱ ላይ ያን ያክል ትኩረትም አላደረኩም። ሁለተኛ ያን ያክል ብርም ቢወስድብኝ ቢጨርስብኝ በኦንላይንም ማሰራለሁ ብዬ ነበር። እምነግራችሁ እንደዚህ አይነት ፓስፖርት እዚህ እዚህ ዳቆን ስለማይሰራ ፓስፖርት ኦንላይን እንኳን እንደማይሰራ ነው የተናገረው ብሬክስ አበሻዊ። ይሄን እንደዚህ አይነት ፓስፖርቶች በኦንላይን አይሰሩም፣ በየትኛውም ኦንላይን አይሰሩም ብር እንዳትበሉ ነው ያለው። ወደ መጨረሻው ሀሳብ ስህድላችሁ ተደውሎልኝ ነበረ። ከዛ ያው ተፍ ተፍ አልኩኝ ወደ ሊቃማ ማሰራቴ። ሊቃማው ተሰራ ፓስፖርት አንጭ ስባል ያው እንግዲህ ወደ ቤት መጣሁ። ወደ ቤት መጥቼ ሰዎች ደግሞ ሊቃማውን ለበጀ እንዲገባ ፍላጎታቸው በጣም እንትን ስለሆነ ነበረ በዛው ሁጃሉ ሰዎች ማለት ነው በዛ ሆደ ሲሉኝ፣ አይ እኔ እኮ ገድም ያለኝ ተመዝግቤያለሁ ስላቸው፣ ስላቾ እሺ ብሎ መጣን። ከመጣን በኋላም ደስ አላላቸውም። ነገ ሹፌራችን ይዞ ሲሄድ አሉ። እሺ አልኳቸው። በማግስቱ ሲሄድ ተደውሎልሽ ነው ወይ የመጣሽው አሉኝ። አይ አልተደወለልኝም አልኩ። ተመዝግቤያለሁ ግን አልተደወለልኝም አልኩት ማለት ነው። አስር ቁጥር የሚሰራው ካልተደወለልኝ ይሁን። ካልተደወለልሽማ የአንቺ እዛ ሀገር አይሰራም። ኢትዮጵያ በ ምህር በምትሽበት ኢትዮጵያ ኢትዮጵያ ነው እንጂ ማውጣት የምችሉ እዚህ አይወጣም ማለት። ደነገጥኩኝ፣ ማርያም ደነገጥኩኝ። ለምንድነው የደነገጥኩት? ሰዎች እንግዲህ አስራ አንድ ሺ ሪያል ከፍለዋል። አስራ አንድ ሺ ነው ቀራማ የመጣብኝ ማለት ነው። ያንን ከፍለው ያሚበላ ሁሉ መስሎኝ ደነገጥኩኝ። እንደ እንዴት ነው ሊቀማኩ ሁሉ ጨርሼ ፓስፖርት አንጪ ተብዬ ነው እንዴት ነው በየት እጅ ነው እንዴት ነው ማወጣው? ከተኔ እሱ ሀስ እሱ አንቺ ነሽ የምታውቂው፣ እኔን አይመለከተኝም። የአንቺ ፓስፖርት እዛ አይወጣም ማለት ደነገጥኩ። እስኪ ለማንኛውም እስኪ ስምሽን እንደያደኛ ስሜን ነገርኩት። ሲፈልግ ተደውሎልኛ ለካ ደውለውልኛል እንዳልተደውለ የምትሄው ተደውሎልሽ ላሉኝ ደስ አለኝ። ያንን ከዛ እንትን ስሜ የሚሞላውን እንትን ብዬ ክፍያን ፈጽሜ በእንትን በቴሌግራም ወይም በፌስቡክ እስከ ሁለት ወር ድረስ ይመጣል ተጠባበቂ ተብዬ ተሸኘሁኝ፣ ማለት ነው እዚህ ላይ የምትይዙልኝ ይዙ። ዋናው ነጥብ ምንድን ነው? አንደኛ 15 16 ዓመት የሞላው ሳውዲ ከመጣችሁ 16 17 ዓመት የሞላቸው ሰዎች እህቶች ባትበሉ ጥሩ ነው። በኦንላይን አይወጣም ብሎ ብሬክስ አበሻዊ እንግዲህ ፍቃድ አለው፣ የመንግስት ፍቃድ አለው የሚሰራ ልጅ ነው፣ የማይዋሽ ለአረብ ሀገር እህቶቻችን የሚመክር ልጅ ነው እሱ። እንደዚህ እንደዚህ አይነት ፓስፖርት በኦንላይን አይወጣም ብሏል። ሁለተኛ እኔ ከራሴ የሰማሁትን ነው። እነዚህ ከ16 ዓመት በላይ የሆናቸው ፓስፖርቶች እዚህ እዚህ ዳቆንስላ እንደማይወጡ ተናግሯል እና ስለዚህ ሊቃማው እግዚአብሔር ይመስገን የዚህ ሀገር ህግ ግማሹ ገደብ የለውም ይላል ግማሹ ስድስት ወር ነው ይላል ግን መክተቡን የማሁን የሄድኩበት መክተብ ለስድስት ወር ነው የሰጠው ይህ ቀራማው ለስድስት ወር ነው ተብሏል ማለት ነው ህጉ የወጣው እና አሁን መጀመሪያ ለማሰራት የሞከራችሁት የምታስቡ መጀመሪያ ፓስፖርታችሁ ነው የሚያስፈልጋችሁ አሁን ስድስት ወር ካለው እንደ አንዱን ወር አነሳ ነው ብንል አምስት ወር አለ ይሄ ደግሞ ሊቃማ ብራችሁም ሁላችሁም ከያዛችሁ ሊቃማ ለማሰራት የአንድ ቀን ግማሽ የማይወስድ ነው። በቃ በአንድ ሰዓት ውስጥ ጨርሳችሁት የምትመጡት ነገር ስለሆነ አሁን እዚህ ብር ከፍላችሁ ተራሩጣችሁ ፓስፖርት አምጡ ተብላችሁ ፓስፖርታችሁ ደግሞ ወይ በኦንላይን ማይወጣ ከሆነ ወይም ደግሞ እዚህ ቆንስላ ሄዳችሁ የማይወጣ ከሆነ ያ ብር ደግሞ በደላላ ሊሆን ይችላል ከፊል ያገኛችሁት ያይመለስላችሁም። አልሆነ ቦታ ውስጥ ነው የምትገቡት። ስለዚህ የምትሰሙትን መረጃ ሁላ እንትን አትበሉ፣ ሴባ አታድርጉ፣ አትመኑ። እኔ አሁን ጓደኛዬ እንደስ ብሎ ነው ያለ ፓስፖርት ሊቃ የሚሰራው ስትል ረ አላት። አረ ይቻላል፣ ይቻላል። እውነት ለመናገር ታጠቅሚዳም ብሏል። እዚ ከንቲባ ለራሱ ጅዳ ቆንስላ ከንቲባ የሚሰሩ ልጆች ሰዎችም አይቻችኋለሁ። እነሱን እነሱም በቲክቶክ ገጻቸው ይቻላል እንዳሉ ነው የሰማሁት። አስባችሁ እና እስኪ ጠጋ ብላችሁ መጀመሪያ ማንኛው ነው መቅደም ያለበት እያላችሁ እራሳችሁን ከወጪ ታደጉ። አካሄዱ እንደዚህ ነው። ያለ ፓስፖርት ሊቃማውን እንደማይሰጣችሁ አንድ ማወቅ አለባችሁ። ሁለተኛ ደግሞ እሺ እናወጣዋለን ብትሉ እንኳን ፓስፖርታችሁ መውጣት ይችላል አይወጣም የሚለው ነው። ጥንቃቄ አድርጋችሁ፣ ያው የሚሻወር ነው ምትበሉ፣ እንደው ከሰው ጠይቁልኝ ምናምን በቃ። አስር ሰው ባገኛችሁ ቁጥር አስር ወሬ ነው የሚያወሯችሁ። በቃ የራሳቸውን ይጨምራሉ፣ ትንሽ ትንሽ ይጨምራሉ፣ በዛ በዛ ይላሉ። ብቻ ከባድ ነው እና ሰው ያኔ ሰው አታማክሩ ሰው ምንትና ጠይቁ ማለት ሳይሆን አሁን ይሽታ ያላቸው ያው አንዳንድ ጊዜ ጥሩ ነገር እኮ ሲታይ ገንዘብን እንቃርጉ ይዞም ሳይሆን የትራንስፖርት ከፍላችሁ የመሄጃ የመንጫ የመመላሻው መቶ ብር ወይ ሰባ ብር ወይ ሰማንያ ብር ነው የምትከፍሉት። ያንን ከፍላችሁ እዛ ሄዳችሁ አረጋግጣችሁ ብትመጡ፣ ያንን ለማረጋገጥ ግን የኢትዮጵያ የፓስፖርት ድኩልያ አስፈልጋችኋል። ከዛ ደግሞ ፕሬንት ስባላችሁ ያንን ስባችሁ ነው ወደ እንትን እዛም ሄዳችሁ ማስቀጠር የምትችሉትና ያዋን እነዛ እንደዛ ብታደረጉ መቅደም ያለበትን እያስቀደማችሁ በዛ ላይ ደግሞ ጸሎት እያደረጋችሁ እግዚአብሔር ያግዛችሁ። እምላችሁ በቃ የሰማችሁትን ኩላ እንትን እያላችሁ አትምታቱ። መቅደም ያለበትን ደግሞ ሺ ሰው ብታገኙት ሺ ነው የሚነግሯችሁ እና ያለው ነገር እኔ ያገኘሁት ይሄንን ነው። ያው እንግዲህ ሁሉንም ፓስፖርቱን ያው እንግዲህ ሊቃማም ኦንላይን ተደርጓል። ተከፍሎ አልቆል። በቃ ቁንትን ማለት ፓስፖርቱን ብቻ እንትን ማለት ነው። ፓስፖርቱን ይዘህ አንድ ሰላሳ ደቂቃ በማይወስድ ውስጥ ፓስፖርት የተመቶ ያው ወደ ሊቃማ የሚሰጠት ነው የሚሄደው። እግዚአብሔር ረርቶኛል እና እንደዚ ጥንቃቄ አድርጋችሁ መጀመሪያ መጀመሪያ ፓስፖርታችሁን ለመያዝ ሞክሩ። ያንን ደግሞ ፓስፖርታችሁን ደግሞ በኦንላይኛ እንሰራለን ምናም ምናምን አዳምጡት። እንትናን ብርቅሳ ቴሌግራም ፔጁ ላይ ግቡና አዳምጡት። እንደዚህ እንደዚህ አይነት ፓስፖርት መጀመሪያው እንደዚህ ያለ በየትኛውም ኦንላይን ወጣም እያለ እየተናገረ ነው። ከዛ ትኩል ተሰባላችሁ ተሰባላችሁን እሱ እንዳላችሁ ጥሩ መረጃ ስለሆነ ብሬክስ የሚሰጠው ራሳችሁም እያነበባችሁ መረዳት ትችላላችሁ። ደግሞ ያንንም ደግሞ እምባሲያችሁ እዳችሁ ተረድታችሁ የማንንም ወሬ ሳትሰሙ ማድረግ ያለባችሁን አድርጉላችኋለሁ ተመልሰን በሌላ ቪዲዮ እስከምንገናኝ ብዙ ሰናበታችኋለሁ። አሪፍ ቆይታ ነበር። አመሰግናለሁ ውዶቼ። ከተመቻችሁ ቪዲዮ ላይክ ሸር እያደረጋችሁ ቻናል ቻናሌና ሳድርጉልኝ፣ መልሰን በሌላ ቪዲዮ እንገናኛለን። ባይ ባይ ቤተሰቦች።